ቤታችሁ ድግስ ኖሮ ወይም ጫጫታ የበዛበት የሰው ቤት ድግስ ሄዳችሁ ቆይ አንድ ሽንት ቤት ልትሉና ከዛ ግርግርና ወከባ ለማምለጥ ሽንት ቤት ገብታችሁ በሩን ትዘጉታላችሁ። ያቺ ጥቂት ደቂቃ ጸጥታ በህይወታችሁ ያሉትን የተረጋጉ ጊዜያት የበለጠ እንድታከብራችሁ አያደርጋችሁ? አረበጭራሽ ያላችሁ ሰዎች የሚሸት ሽንት ቤት ገብታችሁ መሆን አለበት። እርጋታ የተሞላበት ኑሮ መኖር ማለት የእለት ተዕለት ተግባራችንን በስሎ ሞሽን ማከናወን ማለት አይደለም። ይልቁንስ በቀን ውስጥ እያንዳንዷን ተግባር ከራሳችን ጋር በመሆን ሙሉ ትኩረታችንን ሰጥተን ስናከናውን ነው። አንዳንዴ አንድን ስራ እየሰራን በጣም በስራው ከመመሰጣችን የተነሳው የት እንዳለን ምን ላይ እንደተቀመጥን፣ ወይም ስንት ሰዓት እንደሆነ እንኳን እንደረንሳን ስናስተውል ያለ ስሜት ደስ አይለም። እና እንደዚህ አይነት አጋጣሚዎች የሚፈጠሩት የምንሰራውን ስራ በእርጋታና በትኩረት እንዲሁም በፍቅር ስንሰራው ነው። መረጋጋትንና አይምሯችንን ማዳመጥ ማለት አይምሯችን መሰዓት አንድ ሺ ኪሎ ሜትር ሲጓዝ ከሱ ጋር መከተል ሳይሆን ታና ና በማለት ለሐሳባችን ልጓም ስናበጅለት ሐሳባችን እኛን ሳይሆን እኛ ሐሳባችንን ስንመራው ማለት ነው። በዚህ በተሰጠን ልዩ ህይወታችን አንዳንዴ ቆም ብሎ ወይም ቁጭ ብሎ ዊልቸር ላይ ከሆናችሁ መተንፈስን መለማመድ ብንችልና ቆይ እስቲ አሁን ምን እየሆነ ነው ብለን ህይወታችንን ከመንገደኛ አንግል ብንመለከት ሜቢ የአንዳንዶቻችን ህይወት እንዳሰብ ነው ከባድ ላይ ሆን ይችላል። በቀን ውስጥ የምንሰራቸውን ስራዎች ምንም ያህል ጥቃቅንና ደባሪ ቢሆኑ አንዳንዴ ሙሉ ትኩረታችንን ሰጥተን ብንሰራቸው ለሌሎች በህይወታችን ለሚያጋጥሙ ግዙፍ ተግባራት ሙሉ ትኩረታችንን መስጠት እንድንችል ያለማምደናል። ምግብ ስንበላ ወይ ሻወር ስንወስድ ወይ ምስር ስንላቅም ሁሌ የግድ ዘፈን ወይ ፖድካስት ወይ ዜና ባክግራውንዳችን መሆን አይጠበቅበትም። እነዚህን ተግባራት አይምሯችንን እያዳመጥን በጸጥታ ብናከናውናቸው ማነው ሰውነታችን ሊነግረን ሲጎተኩተን የነበረውን ነገር መስማት እንችል ይሆናል። አንድ ድንቅ የህንዶች አባባል አለ። ምን ይላል? ሀኩና መታታ ኩቹ ኩቹ ሆታሄ የሚለት አባባል አለች። ረፍሊ ስን ተረጉመው የሰው ልጅ ውስጣዊ ሰላም አግኝቶና ተረጋግቶ ለመኖር ምን ጊዜም ቆም ብሎ ራሱን ማዳመጥ አለበት ማለት ነው መሰለኝ። What? Bro, what are you talking about, man?